ቦብ ከስራ ወደ ቤቱ ሲገባ ቤቱ በምግብ መዓዛ ታውሎ ነበር። ፊቱ በስራ የደከመና በውሎ እንዴት የተሞላ ነበር። ነፍሰ ጡር ሚስቱ ክላራም እጆቿን በወዷ ላይ አሳርፋ በደስታና በተስፋ ተቀበለችው። ለእርሱም ምግብ ስታበጃጅ ነው የዋለችው። ወዲያውም የሚበላውን ከፊቱ አስቀመጠችለት። ነገር ግን ሰውየው በአንድ ጉርሻ የምግብ ፍላጎቱ ጠፋ። ድንገትም በኃይል ሳህኑን ከጠረጴዛው ላይ ጠርጎ ጣለው። ወዲያውም ምንድነው ይሄ ጨው የበዛበት ምግብ በማለት በኃይልና በቁጣ ጮኸ። ክላራ ምንም ቃል ሳትመልስ ዓይኖች እንባ ሞልቶት የተሰባበሩትን የሸክላ ስብርባሪዎችና ወለሉ ላይ የፈሰሰውን ወጥ ማንሳት ጀመረች። በዚህም በልቧ ውስጥ የተሰማት ሕመም ከተሰባበረው ሳህን የበለጠ ስለታም ነበር። ይህ ከሆነበት ጊዜ አንስቶ ለወራት ያህል ባህሪው ተለዋወጥ፣ ከልቡም እያወጣት መጣ። አንድ ቀን ምሽት ላይ ሌላ ሴት አስከትሎ ወደ ቤት መጣ። ልጅቷም ከኋላው ቆማ በንቀት ፈገጋለች። እርሱም ወደ ቤት እንደገባ ከዚህ ቤት ውጪ የተሻለች ሰው አግኝቻለሁ አሁን ላይ አንቺ ሸክም ነሽ አላት። ክላራም በፍርሃት እጇን ሆዷ ላይ አደረገች። መልሳም ይሄን አታድርግብኝ እባክህ፣ ቦብ ይሄን አታድርግ ብላ ተማፀነችው። እሱ ግን በጭካኔ ሳቀና በሩን ፊታ ላይ ዘጋባት። ወደ በኋላም ዞር ብሎ አላያትም። እንዲህ ከሆነ አስር ዓመታት አለፉ። ክላራ በችግር ውስጥ አልቀረችም፤ ይልቁንም በሕይወቷ ስኬታማ ሆናለች። ጎበዝ ግራፊክ ዲዛይነር ነበረች። ከሁሉም በላይ ትልቁ ስኬቷና ደስታዋ ብሩህና አዛኝ የሆነችው የዘጠኝ ዓመት ልከሚያ ነበረች። ታዲያ አንድ ፀሐያማ ቀን ከሰዓት በኋላ ከሸመታ መልስ በፓርክ ውስጥ ሲንሸራሸሩ ሚያ የእናቷን እጅ ጎተተች። እማይ እስኩቴን ለዚያ ቤት ለሌለው ሰውዬ ልስጠው በጣም ያሳዝናላለች። ክላራም ምልከ ወደ ተቆመች በታጣጫ አንድ የተቀዳደደ ልብስ የለበሰ ሰው አግዳሚ ወንበር ላይ ተቀምጦ አየች። ሰውየው ከሲታ ግሙ ብዙ የሆነና የተቀዳደደ ኩት ለብሶ ነበር። ክላራም እየየችው ሳለ ሰውየው ቀና አለ። ሁለቱም አይኖቻቸው ተጋች። ሁኔታው በጣም ይገርማል። ያቤት አልባው ሰው ቦብ ነበር። ታዲያ ለዓመታት የተቀበሩት የተከበሩ በአንድ ጊዜ ሲወርዱባት ክላራ በድንጋጤ ቆመች። ነገር ግን ምንም ማለት አልቻለችም። ለልቸን በጭንቅላቷ እንቅናቄ ፈቀደችላት። በዚህ ጊዜ ሚያ ወደ አግዳሚ ወንበሩ ሮጣ ሄዳ ትንሽን የብስኩት ከረጢት ዘረጋችለት። ይሄንን ብስኩት ይውሰዱ ጌታዬ፣ ደግሞ እንደሚረዳዎት ተስፋ አደርጋለሁ አለች። ሰውየውም እየተንቀጠቀጠ ተቀበላት። የራሱ ልጅ መሆኗን ሳያውቅ የትንሻን ልጅ ደግና ፈገግታ የሞላበት ፊት አየ። ከዚያም ቀና ብሎ ከልጅቷ ጀርባ የቆመችውን ክላራን ሲያይ የድንጋጤ የእፍረትና የጸጸት ማዕበል መታው። በደከመው ፊቱ ላይ እንባው እየወረደ ትንሻን ልጅ አጥብቆ አቀፋት። ሆኖም ግን ምንም የሚለው ነገር አልነበረውም። ክላራ የሊህን ስም በቀስታ ስተጠራሚያ እየቦረቀች ወደ እናቷ ተመለሰች። እጅ ለእጅ ተያይዘው ሲሄዱ ቦብ ትንሻን የብስኩት ከረጢት እንደ ውድ ሀብት አቅፎ ብቻውን ተቀመጠ። ያጣውን ሳይሆን በቸልተኝነት የወረወረውን ሕይወት እያሰበ መንፈሱ ይታመስ ነበር። ሕይወት ሁልጊዜ ሁለተኛ ዕድል አትሰጥም። አንድን ነገር ከማድረግህ በፊት በደንብ አስብ፣ ምክንያቱም አንዳንድ ውሳኔዎች ጊዜ ሊሽረው የማይችል ጠባሳ ጥለው ያልፋሉ።